ግን በመሀል እየነገረሻቸው ሰአቱን። እሷ ቤት ነ ዶርባል ሰአት አንደኛ ጥያቄ ምንድነው? እኔ ስለ ላይሰንስ አላወራውልህም። ላይሰንስ ብለ የሰራው ቪዲዮ ምን አስመልክቶ ነው? ጓደኛ ነግሮኝ ነው። ጓደኛ ዛሬ ልትፈጀን ነበረ አለ። እንዴት ስለው አምስት ሆነን እየሄድን ያለ ከኋላ ደግሞ መኪናች ላይ ከኋላ በለዲያን ከአርቴ የሰጠሽ ማለት ነው። መንጃ ፍቃድ ስታውጪ አንዳንድ ጊዜ ምትፈሪ ከሆነ አርቴ የሰጥሻል ለማጅ ሹፌር የሚል ማለት ነው። እሱ ለጥፈሽ ነበር ከኋላ። ጓደኞች ደግሞ የሆነ ቦታ ላይ ቆመው ነበረ። አንደውም አንደኛውን ስተሽል የሚባል ነገር አለ እና የከፋ ነገር እንዳይመጣ ብዬ ነው የሰራሁት። ሬሳው መጥቶ ሊታጠብ ሲል ነግሮክ ነው? አይደለም እዛስ ደረጃ አልሐምዱሊላ አልደረሰም፣ ግን ተጎድቷል። የምር እጁ ጭንቅላቱና እግሩ ተጎድቷል። ብንደውለት መምጣት ይችላል። ምንድን ነው እንደዚህ ከሞትና ከሬሳ ቁርኝትህ ምንድን ነው? ከሚገጩ ሰዎች ጋር ሚስራዬ ነው። ቁርኝትህ ሁሉ ብታወራ ሁሉ ስለሱ ነው። ምንድነው ችግር? ዛሬ አለ አላለልህም? አሪፍ ስራ ነበረ፣ ግን ረጁ አልጨረሰችውም። ጀምረው ተዎቹ አሉ ጀመርሹ፣ ታየው የምጨረሹ ከሆነ ጨረሹ፣ ካልሆነ ደግሞ ካሁን በኋላ እሺ። የአንቺ መንጃ ፈቃድ አልተቀበልኩም ማንንም አልገጨውም። በይ ማይ ከሰው ጋር ሊያገናኘኝ ማለት ነው። አሁን እኔ ውጭ ስወጣ ቢያዩኝ፣ ድንገት እንኳን ታክሲ ላይ ካዩኝ እንዲሸሹኝ ያደረገኝ ይሄ ነው። አሁን ደውለን እኮ ማጣራት ትችያለሽ። ጅብና አድርጎ ዲስሪስፔክት ዲስሪስፔክት። በዚህ አጋጣሚ ራስ አልካሚ ያላቸው ልጆች አሁንም ቢሆን ራሳችሁን ጠብቁ። ለነገሩ አሁን ፈታለች ስኬ፣ አሁን ጎበዝ ሾፌር እሆናለች፣ አንድ አራቶቹን አጠናግራ። አንተ ሀቢብ ግን ራፍ ሰው እኮ ነው የሚመስለው። ምንድነው ግን የምትጃጃለው? በበቀደም ሀቢብ እንዴት እንዳናድድከኝ ማለት ነው። ሮሚ እንደዛ ስትሄድብኝ ማለት ነው፣ ስትሰድበኝ። አረ ቀልድ ነው አትልም? ምንም አፈር ምንም አላክም ወላሂ እኔ ነበርኩኝ እኮ ስትሳደብ፣ አንተ ዝም ብለህ ታደምጣታለህ። ኧረ የቀልድ ነው። አንቺ ሰገጤ ከእንትን ነው እንደ ወረድሽው ልጁ የምትባይ ብላ ስትሰድበኝ ዝም ነው ያልኳት።

እሺ ረጁ ኢትስ ኦኬ ሃኒ መባሉ ይቀር በውስጥ ይሻላል። በቦትም ኦኬ እንዴ በውስጥ ሃኒ የሚለውን ሰርዝ። እኔ ሞሽ ሃኒ ስሜ ማነው? ነው እቺ ሾካካ ጓደኛሽ በል ያለች ነው አንልም ብርጅስቶ

ምን አለን እኔ ያው ማን ይላል ሴቭ፣ ማን ማን ይላል ይዛጋብኛል፣ ስልኬት። እሺ ነገር ይላል ማን ነው የሚለው? ምን አነበባችሁ? ወላሂ አላየነውም። ሀቢ ማይ ላቭ ነው አንተ። ይሄ ወደ እዛ ሂድ በእናትህ። ማይ ላቭ ማን ነው የሚለው? ይ ወደ ስር እንዳልነት ሬሳ ሳጥን ነው የሚለው

ቤታ ማለት የሰው ወርቅ በቃ የሰው ወርቅ ታውቃላችሁ? የሰው ወርቅ ተመልከቱ ምን ምን እንደላከችልኝ። እኔ ይቅርታ አድርጉልኝና ግን አሁንም ማለት ነው ለቤታ እንድትነግሩልኝ የምፈልገው ነገር ይሄ፣ ምንድን ነው? የጆሮ ጌጥ ነው? የአፍንጫ ነው? ምንላርገው እሺ፣ ይህኛውስ የመኪና ቁልፍ ይመስለኛል። እኔ አሁኑ ይውላችሁ፣ ይሄ ሰዓት ነው። ይሄ እስክሪብቶ ላከችልኝ። እሺ ይሄ ደግሞ የመኪና ቁልፍ መያዣ ነው። እሺ፣ ይሄ ምንድን ነው? አጃይብ ነው ወላሂ። ምን ላርገው? የጆሮ ጊንት ወይ ቤታ፣ ምን ሆና ነው? የቱ ጋር ላደርገው ነው? የትኛውን አንበሳ? የሸሚዝ ቁልፍ እንዴት ተደርጎ ነው የሚከፈተው? የቶብ ቁልፍ ነው። እንዴት ነው እንዴት ተደርጎ ነው የሚቆለፈው እኔ እኮ ግራ ገባኝ ማግኔት የለውም ቤታ የሁላችሁ ጋይሶቼ ቤታ ቤታ ፋኖ የሁላችሁ ተመልከቱ ከአሜሪካ የላከችልኝን ጉድ ተመልከቱ ቤታ ፋኖ ይሄ ተመልከቱ ይሄ ጊፍት ነው ይሄ ይሄ ተመልከቱ ተመልከቱ ጉድ አሁን የመጣችሁ የወሬ ጥም ያለባችሁ አንቺ ሾካካ ሃኒ ተመልከቺ፣ ቤታ የላከችልኝ ጉድ እንጉድ ተመልከቺ፣ ተመልከቺ። አንቺ እዚህ በአራት ዓመት ጓደኝነታችን፣ ወይዬ ቀጮ ቤቢ ሃኒ እንዴት ነሽ? በአራት ዓመት ጓደኝነታችን ወስደች ብሪያኒም አልጋበሽኝም። ቤታን ግን ተመልከቺ፣ ላከችልኝ ሰዓት። እስኪ ብርቶ እስኪ ብርቶ አያ ለዶክተር እንደሚያስፈልገው ታውቃለች። ይሄ ደግሞ የብር ቁልፍ መያዣ፣ ይሄኛው ብር ነው። ይሄ ደግሞ የጆሮ ጌጥ ይሁን የአፍንጫ ይሁን ማቀው ነገር የለም። ስለዚህ ብቻ ነው ቤታዬ፣ ይሄ የምታስረዳኝ ደስ ይለኛል። ተመልከቱ የላከችልኝን። እውነቴን ነው አንድ ወር እኮ ጓደኝነት የለንም ከቤታ ጋር ግን፣ ታውቃላችሁ በቃ የዱቤ አራዳ ልጅ በቃ አንዱን እኮ ገባት አራዳ እንደሆን ወገባት ከአንዳንድ ይሄኛው። ቆይ ይሄንን እስቲ ጎግል ላይ ሂሳቡን ቼክ እናድርገው። ጎግል ላይ ይሄን አያችሁት አይደለ? ጎግል ላይ ሂሳቡን ቼክ አድርጌ ልንገራችሁ። አም ሶ ኤክሳይትድ። ቤታ በጣም በጣም ኤክሳይትድ ነው ያደረገችኝ። ኦ ማይ ጉድነስ፣ እውነት ለመናገር ቤታ አም ሶ ኤክሳይትድ። የታባቱ እንግሊዘኛ ላወር የታፈነ እንግሊዝኛ ስንት አመት ሳውቀው፣ ሁሌ እንደጋበዝ አይደል? ተው የምን ቤብት ያለሽ አንቺ ይበንብ ብሽ አባት ያምላክ። እስኪ ይሄውና ሰዓቱ ተገኝቷል። ሂሳቡን ልንገራችሁ። አንድ ዶላርን ቢሆን ጊፍት ጊፍት ነው። ጊፍት ጊፍት ነው ጊፍት ጊፍት ነው። አንድ ዶላርም ቢሆን ጊፍት ጊፍት ነው። ጊፍት ጊፍት ነው። ሂሳቡን ቼክ ላድርግላችሁ። ቢስሚላሂ ራህማን ራሂም እኔ ቤታ እውነትም ቁም ነገረኛለች። እናንተ 119 ፓውንድ ተመልከቱ 119 ፓውንድ አንድ አንድ ዶላርም ቢሆን ጊፍት ግን ጊፍት ነው። ኦ ማይ ጉድነስ አም ሶ ኤክሳይትድ። ላይክ ሻማታ አይኖር ከንጂ እንደው በእንግሊዘኛ ነው ማወራው። ተመልከቱ ጓደኝነት ማለት ተመልከቱ። አንድ ወር የዛሬ አንድ ወር አይሞላንም። ምን እኔ ትውውቅነት ዱባይ ላይ ግን ያላችሁ እነ ቀጮ ምናምን እፈሩ። እውነት ለመናገር በጣም ማፈር አለባችሁ። ብሪያኒ እየስታችሁልኝ አታቁሙ ብሪያኒ ጠጮ 21 አንቺ ጨምላቃ ብሪያኒ ገዝተሽልኝ አታውቂም። ብሪያኒ ቴንክ ዩ በዶክተር ብሪያኒ ገዝተሽልኝ አታውቂም። ቤታ ትለያለሽ ትርያሆንኩትኝ ተመልከቱ። ጓደኝነት ማለት እንደዚህ ነው። ጓደኝነት ማለት ተመልከቱ፣ እንደዚህ ነው ይ

አዲስ ነገር እኮ አለ። አዲስ ነገር አትጠይቅኝም። ምን አዲስ ነገር አለ? ይኸውልሽ የእኔ ቆንጆ አንደኛው አንደኛው አዲስ ነገር የቤታን ጉድ ተመልከች፣ ላከችልኝ ቤታ። ሁለተኛ ደግሞ አዲሷ ይህንን ገዛሽው? አለ እንዴ የማድሪድ እኮ ነው። የምን ማድሪድ? የክርስቲያን ሮላንዶ አዲሱ ይህን አላየሹ ሁሉ የተጫወተባቸው ክለቦች በሞላ ማለት ነው። አዲስ አሳትሟሉ። ቫይራል የሆነ ቲሸርት ነው። አሁን እየሸጥክ ነው እንጂ ቤታ ስጦታ ነው ለአንተ የምትልክልሽ። ቋቋትያ ማግሌ። አሁን አንቺ ወረኛ ነሽ። ዝም ብለሽ ምነግርሽ ነገር አስተላልፊ፣ ወሬውን ከላስ። ይሄው የላከችልኝን ተመልከች። አሜሪካ እንደዚህ ሰዓት። ለእኔም ላኩልኝ፣ ላኩልኝ፣ ላኩልኝ ሰዓት የታ ይሁንሽ አንቺ፣ እኔና አንቺ ከእሷ የበለጠ ያጓደኝነት ትውውቅ አለን። አንቺ ግን የአንድ ብር ከረክ ረጁ አንቺ የአንድ ብር ከረክ ሳትገዙልኝ፣ እሷ የ129 ፓውንድ ዎች ላከችልኝ። እስኪ ብርቶ አለው ያልገባኝ ያልገባኝ አንቺ እንድታስረጅኝ የምፈልገው ነገር የጆሮ ጌጥ የላከችልኝ ለምንድን ነው? ይሄው የጆሮ ጌጥም አለው እንደዚህ። በቀደም እንደዚህ አሲዘ ስለነበር ሴት መስዳት ነው። እና በቃ ስለ እሱ እያወራን ነበረ እና በቃ እንትን አባቴ ቤት ታዬ ሆነች። ይኸውልህ፣ ያደረገችልኝ ስራ ማላጣችም ቤት ለአንተ የምታደርግልህ እሷ ተጠይቃ፣ አዎ አላደረግኩም ብትል አይሻልም? የሸሚዝ ቁልፍ እኮ ነው። የጆሮ ጌጥ ያለው ፋራ እኮ ነው። እውነትሽ ነው እኔ ቦፋራ እኮ ነኝ። የምንድን ነው የሸሚዝ ቁልፍ፣ እንዴት ተደርጎ ነው የሚሰፋ? አሁን ይሄ ሸሚዝ ላይ የሸሚዝ ቁልፍ ሽ ምን፣ እንዴት ተደርጎ ነው የሚሰፋ የሚደረገው ሸሚዙ ላይ? እኔ የገረመኝ እዮዳ ነው የሚባለው እዮዳና ጆኮር ጆኮርስ፣ አሁን ጆኮርስ

ኖ አይዋ፣ በቃ ፀጉርሽ አልተስተካከለም እንጂ ምድ ነበር። እስኪ ወደ ኋላ ዙረሽ አርጊ፣ ኮፍያው ማሬ ገልብጠሽ ጠሽ። በቃ እኔ ይህ ስታይሏ ሁሉ እኔ ነኝ። ስደቡን በደምብ ስድ ስድ ናት እና ግን ስድ የመጨረሻ የዓለማችን ቆሻሻ ስድ ብትኖር ይችላት። ምን አደረኩ ደግሞ በቀደም መጣ ነው ቤቴ በግድ ፎቶ ካልተ አርቲስት ፌ መስዋ ዊ ፌ መስዋ ጣሳ ራስ። አንቺ ያኛው አንቺ የገዛሽን ልዩ ቁምጣ እና ይሄ አንድ አይነት ነው አዩ እንደ አንድ ነው፣ ግን ያኛው ረጂው ነው። ዝም ብሎ ሲያስጠላ ቂጥ ላይ ይይዛል። ይሄ ሰፊ ነው፣ ያምራል። ግን ለእኔም ግዢልኝ እንደዚህ አይነት። እስኪ ቂጤ አሁን በዚህ ይወጣል። በደምብ ነው የሚታየው ቂጤ። አጋመ እሾህ አጋመ ይውጋ እኮ አጋመ ይውጋ አጋመ ስድብ ስለማችል ማለት ይጫወቱባታል። እግዚአብሔርን ስድብ ስለማችል እኮ እሰዬ አጋመ አደየ አ ዜድ ስድብ ስለማች፣ ይጫወቱብሻል። እኔ ጋር ግን ማንም አፋን ብትከፍት እሄድባቸዋለሁ። ቁጫላላቸው። አረ በስመ አብ እንኳን አልቻልኩም መብርሃን ዜድ አየሽ፣ ለአንቺ ስቤኮን ለሱ ያስወጣዋት። ለምን ማትገቢ? ታዲያ ለምን ላክሽልኝ? ነገራ ነገር፣ በደላላ ነገር ዜድ ግን ቤተሰብ አላት ልጅቷ። አዋላት የተረገመ እንደ ሆረር ነው። እንደ ማያ ነው የምትቀያየረው። አንተ ተጣልታችኋል፣ እንደዚህ ሄዱ። ማያ ራሱ እንደዚህ አትቀያየ ተጣልታችኋል፣ እንደዚህ ሄደ። እኔ አልተጣላሁም እኔ አልተጣላሁም ከተጣላችሁ ግን ምንም ነገር አትሞላልኝ። ምንም ነገር አልሞላለት የሰጣውሽ አንበሳ መጥተሽ ለጆከር ስጪውሽ። ምንም አትሰርልኝ። ምንም አልሰራልሽም። አልሰጥም አልሰጥም። ወደሽ በሰጠሽው ትንሽ አንበሳ አንተ ቲክታክ የቲክታክ ምልክት እለቃለሁ ብላ፣ ትንሹ አንበሳ የጊዜ የቀጠሮ የሰጠሽ መልሺ መልሺ። ቀልድ የለም። መዝሙር እየዘመርሽ አንቺ ሃይማኖትሽ በውስጤ በልቤ ሃይማኖት ያስብላሉ ያልሽ የሰው ሃይማኖት አትንኪ፣ ቆሻሻም በመዝሙር የእኛ መዝሙር መለመኝ አይደለም። ምን ችግር አለ? በመንዝማ ለምኝ፣ በመንዝማ ጭንቅላትሽን አሳድ ሲሁ ዝም በል ጀኮር፣ ተችበት ትክፈት፣ አያገባኝም። የእኛ አሽቃዋጮች ኦርቶዶክስ ኮነው ለዚህ ለሙስሊም ተሳድባማ ሙስሊም አላህ ነብዩ ተሳድባ፣ እስር ቤቷ ነው ያሸንቀጠሯት፣ እስር ቤቷ ነው አንጠልጥሎ ያስገቧት፣ ጀግኖች ናቸው። አንዳንዱ ሙስሊሞች ማርያምን አደንቃቸዋለሁ፣ በሃይማኖታቸው በሃይማኖታቸው አደንቃቸዋለሁ። እቺ ቆሻሻ ማለት ነው። በእኛ ሃይማኖት አትነግድም። በእኛ ሃይማኖት አትነግድም። የእኛ ሃይማኖቷ በውስጧ እያከበረች ሃይማኖቷ በውስጥ አምቃ ይዛ ሃይማኖቴ እኔ አከብራለሁ ሙስሊምነቴ ወዳለሁ እያለች በእኛ መዝሙር ትለምናለች። በእኛ መዝሙር ትለምናለች። በእኛ መዝሙር አትለምን ሌባ። ግፍት ሲቀርባት ወደ ሃይማኖት ግፍት፣ ትንስልባት ወደ ዘር ምናምን ነው ማርያምን እኔ ከልቤ ነው ምሽ ለፈጠና፣ ማንም ይስጣት፣ አይ ዶንት ኬር ማንም ይስጣት፣ ደስ ይለኛል። ለሱ ሳፖርት ሃይማኖት ቀይራስ እንደሆነ ትቀይር አትቀይር። ያ ና ና ትክክል። ትናንትናት ከትናንትና ያቁት ነገር ሃይማኖት የሙስሊሙ ነው። አከብራለሁ እኮ አለች ገባ። ሃይማኖት ሙስሊሙና ካከበረች ደግሞ የእኛ መዝሙር አትክፈት፣ አትክፈት፣ ሌባ አንቺ። መንዙባ ብትከፍቺ ምን ችግር? አልከፍትም እኔ የሰው ሃይማኖት ለምነካለሁ ለምን በራሴ መዝሙር አለኝ። በራሴ መዝሙር አለኝ። በመዝሙሬ ነው የማዳምጠው። በቃ መንፈሴ እንድታደስ ከፈለኩም በራሴ መዝሙር እንጂ በሰው በመንዝማ ኖ ኖ፣ ጭንቅላቴን አላሳድስም እኔ ኖ። አልፈልግም፣ አልፈልግም። አሶጫት ኦኬ። ማርያምን አንዳንድ አላችሁ፣ ኦርቶዶክሶች ግን በቃ በሃይማኖታችሁ በቃ እንደ ሙስሊሞች ጠንካራ ማትሆኑ። ሙስሊሞቹ ማርያምን ነው የምላቸው። እኔ በጣም ነው በሃይማኖታቸው፣ ድርድር አያውቅም፣ ጀግኖች ናቸው። እኛ ግን ዝም ብለን ሸለል ስለምንበት ተሰድበንም፣ ምንም ተብለንም፣ እንደዚህ ማንም ቀልዶብንም ምናምን ጸጥ ስለምንል ነው። ቺ ቺ ቆሻሻ ናት።